ሰበር ዜና! ዛሬ ሁሉም የሚባሉ የግብፅ ሚዲያዎች እየዘገቡት እየተቀባበሉት ያለ አዲስ አስቸኳይ ዜና፣ ፕሬዝዳንት አልሲሲ በካይሮ የውሃ ሳምንት ጠንካራ ማስጠንቀቂያን ሰጡ። ግድቡን እኛ ሳንሆን እነሱ ናቸው የሚጠብቁት። የቀድሞ የሀገራችን ጠቅላይ ሚኒስትር አቶ መለስ ዜናዊ ግድቡን እራሳቸው ነው የሚጠብቁት ማለት ምን ማለት ነው? እንመለከተዋለን። በሌላ ዜና፣ በቂም በቀል ምንም በማያውቀው ጉዳይ የተገደለው የ16 ዓመቱ ታዳጊ ሐማስ እስራኤላውያን ታጋቾችን መልቀቅ ጀመረ። እነዚህን ትኩስ አራት መረጃዎችን አጠር አጠር አድርገን በትንተና እንመለከታቸዋለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። መልካም ቆይታ። ግድቡን እኛ ሳንሆን እነሱ ናቸው የሚጠብቁት። የቀድሞ የሀገራችን ጠቅላይ ሚኒስትር አቶ መለስ ዜናዊ ግድቡን ራሳቸው ነው የሚጠብቁት ማለት ምን ማለት ይሆን? ፕሮፌሰር አታላይ አየለ ኢትዮጵያ የሁለተኛውን የታላቁን የህዳሴ ግድብ ሙሌት ባከናወነችበት ወቅ ወቅት በግብፅ ጉዳይ አንድ የማይረሳ አስተያየት ሰጥተው ነበር። ፕሮፌሰር አታላይ አየለ ግብጾች ግድቡን እንመታለን እያሉ የሚዝቱት የሚያስፈራሩት ነገር እንዳለ ተናግረው የግድቡ ግዝበትና ጥራቱ ግን መቼውንም ቢሆን ተመትቶ ይፈርሳል ተብሎ የሚታሰብ እንዳልሆነ አስረድተው ነበር። እንደውም እንመታለን የሚለው ተሳክቶላቸው እንኳን ቢሆን የውሃ ሙሌቱ ልክ እንደ ኒውክለር ቦምብ ማለት ነው፣ ለራሳቸው ነው የሚሆነው፣ ጠራርጎ ሜዲትሪያን ባህር ውስጥ ነው የሚጨምራቸው ሲሉ ተናግረው ነበር። የቀድሞ የኢፌዴሪ ጠቅላይ ሚኒስተር መለስ ዜናዊ በአንድ ወቅት ግድቡን እኛ ሳንሆን እነሱ ናቸው የሚጠብቁት ብለዋል። ከዚህ አንጻር ኢትዮጵያ ብዙ የሚያስጨንቃት ነገር የለም። ግብጾቹ ከግድቡ ግንባታ መነሻ ጀምሮ ሲፎክሩና ሲዝቱ ነው የነበሩት። አሁንም ግድቡ ተጠናቆ ፉከራቸው አላቆመም። ግን ግብጾች በአባይ ጉዳይ እንደዚህ አይናቸው የሚቀለው ለምንድን ነው? የራሳችንን ውሃ እንጠቀም ነው ያልነው፣ ሌላ ምንም ያደረግነው ነገር የለም። በቂም በቀል በማያውቀው ጉዳይ የተገደለው የ16 ዓመቱ ታዳጊ የታዳጊ ወጣት ተመስገን ጌታቸው አቡሽ ግፍና ጭካኔ የተሞላ ግድያ የበቶ ከተማ ነዋሪዎች በአደባባይ በሻማ ማብራት ስነ ስርዓት አወገዙ። ከቀናት በፊት በበቶ ከተማ አስተዳደር በግፍና ጭካኔ የተገደለው ለ16 ዓመቱ ታዳጊ ወጣት ተመስገን ጌታቸው አቡሽ የሻማ ማብራት ስነ ስርዓትና ድርጊቱን የሚያወግዝ ሰልፍ በበቶ ከተማ አደባባይ ላይ ተካሂዷል። ታዳጊው ተመስገን አቡሽ በለጋ አድሜው ምንም ሳይጠበቅ በአሰቃቂ ሁኔታ በቂም በቀል የአያትና የቅድመ አያቱ ጥፋት ምክንያት በማድረግ ሰብአዊነት በጎደለውና ና ፍጹም ተቀባይነት በሌለው ምክንያት ከሁለት ቀን በፊት እጅግ አሳዛኝና ልብ ሰባሪ በሆነና ጭካኔ በተሞላበት መንገድ በከተማው አደባባይ አካባቢ መገደሉ ይታወሳል። በሰልፉ ላይ የተለያዩ መልዕክቶች የተላለፉ ሲሆን አካባቢው በርካታ መልካም እሴቶች ባለቤት ቢሆንም በተደጋጋሚ ከሰተውን መሰል የቂም በቀል ግድያዎችን አጥብቀው እንደሚቃወሙና የሚወገዝ መሆኑን ገልጸው በገዳዩ ላይ አስተማሪና ሕጋዊ እርምጃ እንዲወሰድም ጥሪ አቅርበዋል። ሐማስ እስራኤላውያን ታጋቾችን መልቀቅ ጀመረ። ሐማስ እስራኤላውያን ታጋቾችን በዛሬው ዕለት መልቀቅ ጀምሯል። ታጋቾቹ የተለቀቁት እስራኤልና ሐማስ የመጀመሪያ ዙር የጋዛ ሰላም ዕቅድ ላይ ስምምነት ላይ መድረሳቸውን ተከትሎ ነው። በዚህም መሰረት ሐማስ እስካሁን በህይወት ያሉና በዛሬው ዕለት የሚለቀቁ የሀያ እስራኤላውያን ታጋቾችን ስም ዝርዝር ይፋ አድርጓል። አሁን ላይም ከሁለት ዓመታት የእገታ ቆይታ በኋላ የመጀመሪያዎቹ ሰባት ታጋቾች ወደ ሀገራቸው መመለሳቸውን የእስራኤል መከላከያ ሰራዊት አረጋግጧል። ቀሪዎቹን 13 እስራኤላውያን ታጋቾች ለመረከብ የዓለም አቀፍ ቀይ መስቀል ማህበር በደቡብ ጋዛ እንደሚገኝ ቢቢሲ ዘግበዋል። በምላሹም እስራኤል 1950 በላይ ፍልስጤማውያን እስረኞችን ለመልቀቅ ዝግጅት ማጠናቀቁ ነው የተገለጸው። በሌላ በኩል ለእስራኤልና ሐማስ የተኩስ አቁም ስምምነት የአንበሳውን ድርሻ የተወጡት አሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ወደ ቴልያቪቭ አቅንተዋል። ዛሬ ሁሉም የሚባሉ የግብፅ ሚዲያዎች የዘገቡት ነው። አዲስ አስቸኳይ ዜና፣ ፕሬዚዳንት አልሲሲ በካይሮ የውሃ ሳምንት ጠንካራ ማስጠንቀቂያን ሰጡ። በካይሮ የውሃ ሳምንት ሀያ ሀያ አምስት ላይ ንግግር ያደረጉት የግብፅ ፕሬዚዳንት አብድልፈታህ አልሲሲ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ለኢትዮጵያ ግልጽ መልእክት አስተላልፈዋል። ፕሬዚዳንቱ የኢትዮጵያ አካሄድ ኃላፊነት የጎደለው ነው ሲሉ ከወቀሱ በኋላ ግብፅ በዚህ ኃላፊነት በጎደለው አካሄድ ፊት እጇን ታስራ አትቀመጥም ብለዋል። አልሲሲ አክለውም ግብፅ የውሃ ጥቅሟን ለመከላል ለመከላከል ሁሉንም አስፈላጊ እርምጃዎች እንደምትወስድ አረጋግጠዋል። በተመሳሳይ ጊዜ ደግሞ ትብብርን፣ ፈጠራንና ዘላቂ ልማትን እንደምትደግፍም ገልጸዋል። ይህ የካይሮ ውሃ ሳምንት መድረክ በህዳሴ ግድብ ጉዳይ ላይ ያለውን ውጥረት አሳይቷል። እናንተ በዚህ አልሲሲ አባባል ምን ትላላችሁ? በጋዛ ጦርነቱ አክትሟል ብለዋል ፕሬዚዳንት ዶናልድ ትራምፕ። ከሁለት ዓመት በፊት መስከረም 26 ቀን 2016 ዓ ም ሐማስ በምዕራብ እስራኤል ድንገተኛ ጥቃት ፈጽሞ 1200 ሰዎችን ከገደለና 251 አግቶ ከወሰደ በኋላ እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻ አካሂዳለች። በዚህ ወታደራዊ ዘመቻም 67000 ፍልስጤማውያን ሲገደሉ ከነዚህ መካከልም 18000 ያሉ ህጻናት መሆናቸውን በሐማስ የሚመራው የጤና ሚኒስትር አስታውቋል። አስከፊቱ ጦርነት እንዲቆም ብዙ ጥረት ቢደረግም ፍሬ ሳያፈራ ቆይቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከሌሎች ሀገራት ጋር ሆኖ ብዙ ጥረት ሲያደርጉ ቆይተው እስራኤልና ሐማስ ከቀናት በፊት የተኩስ አቁም ስምምነት አድርገዋል። ጋዛም እፎይ ብላለች። በመጀመሪያው ስምምነት መሰረት ሐማስ ያገተቻቸውን እስራኤላውያን ይለቀቃሉ። እስራኤልም አጉራ ያሰረቻቸውን ፍልስጤማውያን ትለቃለች። ዛሬ እስራኤላውያን ታጋቾች በሃማስ ተለቀው ለቀይ መስቀል ተሰጥተዋል። ቀጣይ ፈተና ምን ይሆን? ቀጣይ የሰላም እቅዱ ላይ ድርድር የሚደረግባቸው ጋዛን ማን ያስተዳድር፣ የእስራኤል ወታደሮች አካባቢውን ለቀው ይውጡ፣ የሀማስ ትጥቅ መፍታት የሚሉት ከስምምነት መድረስ አስቸጋሪ ነጥቦች ይሆናሉ ተብሎ ይጠበቃል። በሌላ በኩል ዶናልድ ትራምፕ እስራኤል ገብተዋል። ቴልአቪቭ ሲደርሱ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተቀብለዋቸዋል። ትራምፕ እስራኤል ለመሄድ ወደ ኤርፎርስ ዋን አውሮፕላን የተሳፈሩ እንዳለ የተኩስ አቁም እንደሚጸናና በፍጥነት የሰላም ቦርድ እንደሚቋቋም ተናግረዋል። ለአሁኑ ስምምነት ኳታርም ላደረገችው አስተዋጽኦ አመስግነዋል። በጋዛ ጦርነት አክትሟል ሲሉም ተደምጧል። ትራምፕ ጋዛን ይጎበኙ እንደሆነ ሲጠየቁ ቢያደርጉት ደስተኛ መሆናቸውን ተናግረዋል። ቢያንስ እግሬ ቢረግጥ ደስ ይለኛል ብለዋል። በሚቀጥሉት አስር ዓመታት ውስጥ ጋዛ ተአምር ትሆናለች ብለው እንደሚያስቡም ተናግረዋል። መረጃው የቢቢሲ ነው። ቤተሰቦቻችን ለሰዓቱ ያዝናቸው አጫጭር ዜናዎች እነዚህ ይመስላሉ። ወቅታዊና ታማኝ የሆኑ አጫጭር መረ መረጃዎች ቶሎ ቶሎ እንዲደርሳችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ሰብስክራይብ ስታደረጉ ደግሞ መረጃዎች ቀድሞ እናንተ ጋር እንዲመጡ የደወል ምልክቷን መጫናችሁን አትርሱ። መልካም ጊዜ